ቤተሰብ ቤተሰብ ምሽቱን ገራሚ ቪዲዮ ተለቋል ማለት ነው። እንደምታዩቸው በቡታጅራ እጅግ በጣም የጉራጌን ባህል በሚወክል መልኩ የጉራጌን ማህበረሰብ አኗኗረውን ሕይወቱን እንዲሁም ደግሞ አካባቢውን በአጠቃላይ እነ ጽጌ ሮያል እንዲሁም ደግሞ ጨረቃ ፋሚሊዎች እንዲሁም ደግሞ እነ አብርሽም ሌሎችም ብዙ ሰዎች አሉ። እነ እዩ ያልተገኘ ሰው የለም። በአጭሩ አንድ ላይ ሰብሰብ ብሎ እንደምታዩቸው መስቀልን እያከበሩ የጥሞና ጊዜ ወይ ደግሞ ጥሩ የጓደኝነት ጊዜ አንድ ላይ ሆኖ እያሳለፉ ይገኛሉ። እዚህ ውስጥ እንግዲህ ዩቲበር ያልሆነ ሰው የለም። ሁሉም ዩቲበር ነው። ሁሉም ስራ የሚሰራ ሰው ነው እና በጣም ያስደስታል። ነገር ግን ደግሞ ከዚህ ውስጥ ደግሞ ሮታ ባለመኖሯ ደግሞ በጣም በጣም በጣም ትልቅ ቅሬታን ፈጥሮብኛል። እውነት ለመናገር ና ከእነሱ በላይ በጣም ጨዋታ አዋቂ መድረኩን ፕሮግራሙን ሁሉ አድማቂ ነበረች እና ዛሬ ላይ ግን እንደምታየዋት የጀመረችው ነገር ትልቅ ነገር ነበረ፣ ትልቅ ጉዞ ነበር፣ ትልቅ ህልም ነበራት፣ ትልቅ ህይወት ነበራት እና ያ ነገር ግን አልሳካ ብሎ መንገድ ላይ መቅረት ማለት እጅግ በጣም ከባድ ነው። ለማንኛውም ግን ዋናው ነገር ጤና ይሁን እንጂ ሁሉም ነገር ይዳረሳል። ሁሉም በጊዜው ይሆናል ብዬ አምናለሁ አስባለሁኝ። እና እዚህ ውስጥ እንግዲህ ማን ማንን አያችሁ? እስኪ የምትወዷቸው ሰዎች እዚህ ውስጥ እንግዲህ በጣም ብዙ ሰው ነው ያለው፣ ከአስር በላይ ይሆናሉ። አይ ቲንክ አስር ምናምን ይሆናሉ። እና ከእነዚህ ሰዎች ውስጥ በጣም የምትወዱት ሁሉም ዩቲዩበሮች ናቸው እንግዲህ እንደምታዩዋቸው፣ የጨጨርቃ ሃይሚ የማለሽ ቅመማካ ላይ ብቻዋን ብሩኬ ማለ እዩ እዩም አለ እንዲሁም ደግሞ አብርሽም አለ እቢኒም አለ ፈረንጁም አለ ሌሎችም አሉ። በአጠቃላይ ከእነዚህ ውስጥ እንግዲህ ማንን ታደንቃላችሁ? ማን ይመቻችኋል? ፕሮግራሙንስ እንዴት አያችሁት? እውነት ለመናገር እኔ ቡታ ጅራን በጣም ነው የምወደው። ለምመሰላችሁ በጣም አንደኛ ከመወዳቸው ከማደንቃቸው ነገር ባህላቸውን ወዳጆች ናቸው በጣም በጣም የሆነ በጣም የጎበዝ የስራ ሰዎች ናቸው እና ከዛም በበለጠ ደግሞ በነ አብርሽ በነ ሩታ ሁሉንም ነገር አደንቃለሁ። ለምን ጓደኞቻቸውን ይሄ ሁሉ የተፈራው መጀመሪያ በየተንቢ ነው፣ ከዛ በአብርሽ ነው የቀጠለው እና ሁሉም እርስ በርስ ተያይዘው እንደግ የሚሉ ሰዎች ናቸው። መድህን ለምን እንደዚህ ያው፣ እንደ ቡታጅራ ልጆች ወይ ደግሞ እንደ ቡታጅራ ዩቲዩበሮች እንደ ቡታጅራ ክሮች የሚተባበር የሚተጋገዝ የእውነት የትም ሀገር የትም አካባቢ አንድ ላይ ሆኖ ዩቲዩብ ሲሰሩ ወይ ደግሞ ሲለወጡ ሲቀየሩ አላየሁም። ለራሳቸው ሁሉም የየራሱን እየሰራ ስኬታማ ሊሆን ይሻ፣ ግን አንድ ላይ እንደግ ብለው ሀገራቸውንም፣ ሰፈራቸውን፣ መንደራቸውን፣ ቤተሰቦቻቸውን አብረው ያሳደጉ እጅግ በጣም ጀግና አብርሽን በጣም የማደንቀው በጣም በጣም ጀግና በቃ፣ የእውነት ለመናገር ለእሱ ቃል የለኝም። ና የተንቢን መጀመሪያ የተንቢናት መስመሩን ሁሉ መንገዱን ሁሉ ያሳየቻቸውና እንግዲህ ያ የተንቢ ፍሬዎች ናቸው። እሷ ግንዷ ነች። የቅርንጫፎቹ ፍሬዎቹ ደግሞ እነ አብርሽ፣ እነ ሩታ ወይም ደግሞ ሌሎቹ እነ ብሩክ፣ እነ ቅመማ፣ ሌሎችም ኢትዮባሮች ናቸው ና መደጋገፋቸው፣ አንድነታቸው እጅግ በጣም የሚያኮራ የሚያስደስት ነገር ነው ና ከዚያም በላይ ደግሞ ባህላቸው እጅግ በጣም ደስ የሚል ሰው ወዳጅ ናቸው። ሁሉን ነገር በቃ አስተካክለው ሁሉን ነገር እንዴት ልበላችሁ ልዩ ባህል አላቸው በአጭሩ በቃ አለ ከተባለ በዋነኝነት ከሚጠቀስ በዓላቶች ወይ ደግሞ ባህሎች ባህል ብዙ ባህል አላቸው። አለባበሳቸው ጀምሮ አመጋገባቸው ጀምሮ ብዙ ነገር አለ ና የሚወደድ የሚከበር ነገር ነው ና ምሽቱን እንግዲህ ይህንን ቪዲዮ ሳይ በጣም ደስ ብሎኛል፣ አንድ ላይ መሆናቸው ና እውነት ነው ዩትዩበሮች እውነትን ለመናገር በቃ ግር ግር፣ ሁሌ ለቅሶ፣ ሁሌ እምባ፣ ሁሌ የሚያስጠላ ነገር ነው እንጂ በእርግጥ አሉ ደስ ደስ የሚል ነገር የሚያስተላልፉ ግን አንድ ቀን ተደስተው ሁለት ቀን ነው የሚካፉት ወይ ደግሞ ተከፋም ብለው ዩትዩብ ላይ ፖስት የሚያደርጉት ና እንዲህ ደግሞ የማይረሳ ጊዜ፣ በተለይ ደግሞ እነጽጌ ሮያሎች በጣም በነገራችን ላይ በፊት እነጽጌ ሮያል በጣም ዩትዩብ ላይ ታዋቂ ነበሩ። በፊት ገና ኩታራ እያሉ ጀምሮ ነው መከታተላቸው። እኔ እንደነገርኳችሁ ዩትዩብ መከታተል የጀመርኩትኝ አሁን አይደለም፣ በጣም ቆይቷል። እኔም ራሱ ትንሽ ልጁኜ ነው ይህንን ስራ ሳይ በጣም የምደነቅ የምገረምበት ስራ ነበረ ና አጋጣሚ የሚከፍትልኝ አጥቼ እውቀት ያለው ሰው አጠገቤ ስላልነበር ነው እኔም እውቀት ስላልነበረ ኢትዮብ አከፋፈት ና ያልተጠቀምኩት እንጂ፣ ከበፊት ጀምሮ በኢንተርኔት በምድረው ላፕቶፕ በኮምፒውተር በደንብ አያቸው ነበር እከታተላቸው ነበረ ና እነጽጌ ሮያል ነበሩ በጣም ታዋቂ ምናምን ነበሩ። ግን እስከሆነ ጊዜ ላይ ጋፕ ብሎ ነበረ ከዛ ልክ እና አብረሽ እና ሩታ ሲመጡ ከነሱ ጋር ያለው ነገር ሲቀጥል፣ ደግሞ ድጋሚ ቻናላቸውም እያደገ ሄደና ኢቨን አንድ ቻናሏ እንኳን ቢዘጋባት ሌላ ቻናል ተከፍቶ ራሱ ያለችበትም ሁኔታ ይታቻል ነዳኒ ምናምንና ባጭሩ ጽጌ ጨዋታ ታዋቂ ናት፣ አድማቂ ናት፣ ጓደኞቿም አሉ። የጉራጌን ባህል ከላይ እስከታች በጣም በሚያስደስት ሁኔታ ደስ በሚል ፕሮግራም፣ ደስ በሚል ቆይታ እንግዲህ አንድ ሆነው አሳልፈዋልና ልዩ ማይረሳ ጊዜ ለእነሱም ብቻ ሳይሆን ለእኛም ላየ ነው። ቪዲዮ ራሱ የጉራጌን ባህል አፌን አብየ ነበር መጀመሪያ የሆነት ለመናገር። ቪዲዮ ሲጀምር የሆነ ቀረጻውን በጣም ምርጥ ነበረ ቪዲዮ ባያጥር ምናምን ነገር እና ደስ ይላል። ዮሲያስ ነው ይሄንን ቪዲዮ ቀርጾ የላከውና፣ አንድ ላይ መሆናችሁ አንድ ላይ ጥሩ ጊዜ የማሳለፋችሁ ጥሩ ነው። ግን መልካምነትን ብትወራረሱ ከውሸት የጸዳ ስራ ብትሰሩ። እንደውም አንዳንዴ የሆነ ቪዲዮ ፖስት ሲደረግ አንዳንድ ልጆች ውሸታሞች ይገደሉ የሚል ኮሜንታ ያለውና እውነት ነው። ውሸት በጣም የሚያስጠላ ነገር ነው። እግዚአብሔርን ነው የምላችሁ። ለምን በቃ የሚከታተላችሁን ሰው በቃ ገደል ነው የምትከቱት? ወይ ደግሞ ጥሩ ስሜት እንዳይሰማቸው እምነት እንዳይኖር ነው የሚያደርገው። ና በፊት አሁን ለሩታ ሰው ይሞት ነበር፣ ለአብርሽ ሰው ይሞት ነበር፣ ለቅመማ ሰው ይሞት ነበር፣ ለቡቡም እንደዛው ለሌሎችም በቃ በጣም መተማመኛ መቶ ፐርሰንት በቃ ራሳቸውን ከሚያምኑት በላይ ወይ ደግሞ እኔ ራሴን ከማምነው በላይ እነሱን አምናቸው ወዳቸው ከታተላቸው ነበር። ና ግን ወሬ ምናምን ውሸት ሲበዛ ምናምን ደግሞ ያስጠላል። ያ ነው ፍቅራችን እየቀነሰ ምናምን ይሄዳል። ና እርስ በርስ ተዋደዱ። መዋደድን ፍቅርን፣ የእውነት አለም ላይ ፍቅር የለም ተብሎ የሚወራ ወይ ደግሞ ፍቅር የለም ብሎ የሚያምኑ በሴቶች በኩልም በወንዶች በኩልም ብዙ ሰዎች አሉ። ና ፍቅርን አስተምሩን አለ። ፍቅር አልጠፋም፣ አልሞተም፣ አልታመመም አለ ዛሬም አለ ነገም አለ ከነገ ወደም ይኖራል፣ ብላችሁ ፍቅርን ብታሳዩን ይበልጥ ደግሞ ለእናንተ ለማየት ጉጉት ይኖረናል። እኛም ደግሞ ከህይወታችሁ ብዙ ነገሮችን የምንማር ይሆናልና አንድ ቀን ስቃችሁ አስር ቀን አታልቅሱ ለማለት ነው። ለማንኛውም ግን የግራገን በዓል በጣም በጣም በጣም በሚገርም ሁኔታ መስቀላው በጣም ብዙ ሰው ነው የሚሄደው። በጣም የሚገርም ነው። በቃ የእውነት ለመናገር ይመቹኛል፣ የስራ ሰዎች ናቸው፣ በጣም ጎበዞች ናቸውና ስኬታቸው ለውጣቸው በጣም ያስደስተኛል። አብርሻው ምንም ያልነበረው ሰው ነበር፣ ግን አሁን ላይ በጣም ደስ የሚል ኑሮን እየኖረ ይገኛል። ያ ማለት የትም ሰርቆት ወይ ደግሞ ሎተሪ ደርሶት ምናምን አይደለም ዩቲዩብ በሚሰራው ገንዘብ ወይም ደግሞ በሚያመጣው ገንዘብ ነው እና ለሁሉም ሰው የገቢ ምንጭ ሆኗል። አብርሽ የእውነት ላንተ አለማድነቅ አልችልም፣ የእውነት ለመናገር እና ጎበዝ ነህ በዚህ በዚህ ስራ አደንቃለሁ። ለሩት ያለን ነገር ከባድ ቢሆንም እና አንዳንዶቹ ደግሞ ልክ የእውነት አብርሽ ለአንድ ቀን ለሁለት ቀን ነው አመመኝ ቆረጠ ይፈለጠኛለው ራሱን ጠምጥሞ ልክ እንደ ሴት ቤት ተኝቶ የነበረው ና ሩታ ግን በምን ሁኔታ ላይ እንዳለች ምን እያደረገች እንደሆነ ምናምን እያሳሰቡ ያለ አይመስልም። እንዴት ያለ ሩታ ተበላ፣ እንዴት ተዋጠልስ? እያላችሁ ብዙ ሰዎችም በጣም በሚያሳዝን ሁኔታ እንግዲህ ለአብርሽ አስተያየት እየጻፋችሁለት ነበረ። ለማንኛውም እኔ አብርሽና ሩታ እንደ እንዲሆኑ ነው የምፈልገው። ሩታ እዚህ ብትገኝ ምን ያህል ጨዋታው ይደምቃል፣ ምን ያህል ጓደኝነታቸው ይደምቃል፣ ምን ያህል ፕሮግራሙ ደስ ይላል ብዬ ሳስብ ስገምት በጣም በቃ የሆነ እንባዬ ነው የመጣው። ና ለማንኛውም ግን እንኳን አደረሳችሁ ለአመቱ ሰው ያደርሰን። ሩታዬ ደግሞ እንግዲህ ፈጣሪ በፈቀደ ቀን እሱ ባለው ቀን የተስተካከለ መንገድ ላይ ሆነሽ የተስተካከለ ህይወት ላይ ሆነሽ ፈጣሪሽንም እያመሰገንሽ የምትኖሪበት ልጅሽ ጋር ጥሩ ኑሮን ጥሩ ህይወትን የምትኖሪበት ጊዜ እንዲያመጣልሽ ትልቁ ምኞቴ ጸሎቴ ነው። ና ብቻ ግን ደስ የሚል ነገር ነው በምሽቱ ያየሁት። አንድ ላይ ሰብሰብ በማለታቸው ጥሩ ነው፣ ለመልካም ነገር ነው የተሰበሰቡት። ና ጉራጌ ሄደው እንግዲህ በጣም አመስግነው ወደው የአዲስ አበባ ልጆች እንዳለ ተሰባስበው ነው ሄዱት። ና አመስግነው ወደው ባህላቸውን አድንቀው ነው ወደ አዲስ አበባ ሲመለሱ፣ እንደውም እያለቃቀሱ ነበር የተመለሱት። ብቻ ጥሩ ምሽት ነበረ። እናንተስ ምን ተሰማችሁ? ማለት የጉራጌን ባህል ስታዩ ለመሄድ አልጓጓችሁም ወይ? ለመሄድ ልባችሁ አልተነሳሳም ወይ? ሌላው ደግሞ ያሳለፉት ቪዲዮ አንድ ላይ መሆናቸውስ ምን ተሰማችሁ? እኔ በጣም ደስ ብሎኛል። የእውነት ለመናገር ክፋትን፣ ተንኮልን፣ መቀኝነትን ትተው አንድ መሆንን ሲያስተምሩን ሲያሳዩን፣ የተለያየ የእውነት ለመናገር ሃይማኖታቸው አንድ ሊሆን ይችላል፣ ግን ደግሞ ብሄራቸው፣ አካባቢያቸው፣ አኗኗራቸው የተለያየ ነበር፣ ግን አንድ ሁነው እዛ አካባቢ ላይ በጣም ተመሰጋግ ነው ደስ የሚል ጊዜ አሳልፈው ደስ የሚል ቆይተን ቆይተው እንግዲህ፣ እንደምታዩዋቸው ተለያይተዋልና፣ በቃ ከጉራጌ መውጣት ራሱ በጣም ነው የከበዳቸው እያየው ነበረ። ለማንኛውም እኔ በጣም ደስ ነው ያለኝ አንድ ላይ መገናኘታቸው፣ አንድ ላይ መሆናቸው፣ ባህላቸው መተዋወቃቸው በጣም ደስ የሚል ነገር ነው። ለጥምቀት ደግሞ ጎንደር ሰብሰብ ብሎ አንድ ላይ ቢመጡ እጅግ በጣም በጣም በጣም ደስ ይለኛል። በተለይ በተለይ ደግሞ ቅመሞች ጨረቃዎችን በጣም ነው መጠብቃቸው እግዚአብሔር ነው ምላችሁና ቢመጡልን ብናያቸው እጅግ በጣም ደስ የሚል ባህላቸውንም በዛው ባህላችን የጎንደርን ባህልም ደግሞ ቢያሳዩ ምናምን ደስ ይላል እና ለመስቀል ደግሞ ያው ጉራጌ አካባቢ ነው። ሌሎች አካባቢዎችም እየሄዳችሁ እንግዲህ ኢትዮጵያ ውስጥ ምንም የትራንስፖርት ችግር የለባችሁም፣ እግዚአብሔር ይመስገን። በራሳችሁ መኪና ነው የምትንቀሳቀሱትና የትም ቦታ ብትሄዱ፣ በእርግጥ ወደዚህ ያው ከባድ ነው፣ በመኪናም ለመምጣት ምናምን በፕሌን ነው እና ግን ያው ብትመጡ በጣም ደስ ይለናልና፣ የነበራችሁ ቆይታ በጣም ደስ የሚል ነበረ። ፈጣሪ ደስታችሁን ያብዛው ነው ምለው፣ ክፉ ነገር አይንካችሁ። ደስ የሚል ቆይታ ነበር ያሳለፋችሁት። እኛም በእናንተ ቪዲዮን እስከ መጨረሻው አይተናል። ደስ የሚል ቆይታ ነበረ። መግቢያውን አይቼ በጣም ነበር ደስ ያለኝ። እን ተሰብስበው ሁሉም ያወራሉ ብዬ ነበር፣ ግን በእርግጥ አላወሩም። ቻ ደስ የሚል ነገር ነበረ። ምን ተሰማችሁ? እናንተን በሀሳብ አስተያየታችሁን ኮሜንት ላይ ያስቀምጡልኝ። የነበረን ቆይታ ይህንን ይመስል ነበረ አንድ ላይ እንዲህ ሰብሰብ ብሎ ሳያቸው ደስታዬ ለመግለጽ ነው የመጣሁት ኝ የጉራጌን ባህልም ሳላደንቅ ሳላወራ ማለፍ ስለማልፈልግ ነው በጣም ማደንቃቸው። በጣም የስራ ኩሩ የሆኑ ህዝቦች ናቸውና፣ ክፉ አይንካችሁ፣ ሀገራችሁን ሰላም ያደርገው። እናንተ አካባቢ ምንም ደስ የማይል ነገር የለም። ፈጣሪ ከዚህም በላይ በቃ ሰላማችሁን፣ ደስታችሁን ያብዛው ብዬ ለመመኘት ነው። አመሰግናችኋለሁ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ